ኦኬ ፋሚሊ እንግዲህ ዛሬ ቪዲዮአችን ደግሞ የሚሆነው የአምስተኛ ቪዲዮአችን ነው። በአምስተኛ ቪዲዮአችን ስለ ሰ እናያለን ማለት ነው። የመማር ማስተማር ሂደቱ እንደተለመደው ነው። መጀመሪያ ከግራ ወደ ቀኝ እንጽፋለን፣ ከዛ ከቀኝ ወደ ግራ ደግሞ እናነባለን። ከዛ እየዘለልን ፊደላቶችን ማለት ነው በመሃል በመሃል እየዘለልን አስቆጥራችኋለሁ። ይህ የሚያግዛችሁ ለምንድን ነው? አንዳንድ ልጆች ሰሱ ሲሳሴ ስሶ መሙሚ ማሜ ምሞ እያላችሁ በአፋችሁ ስለለመዳችሁት አንዳንዴ እንድትቆሙ ስለሚያገዛችሁ ማለት ነው። ይህን ካረግን በኋላ ቃላቶችን እንመሰርታለን። ቃላቶችን እየመሰረትን እየጻፍን እናያለን። ከዛ እንጨርሳለን። ለነገ ቪዲዮ ደግሞ ጥሪ አድርገን እንለያያለን ማለት ነው። ኦኬ እንግዲህ የመጀመሪያው ፊደላችን የሚሆነው ሰ ነው። ሰ ሱ ሲ ሳ ሴ ስ ሶ ሶ እንላለን ማለት ነው። እንግዲህ ሰባቱ ፊደላቶች እነዚህ ናቸው። ሰ ሱ ሲ ሳ ሴ ስ ሶ እነዚህን ይመስላሉ ማለት ነው ኦኬ አሁን የሚቀረን ምንድነው ከመሀል እየዘለልን መጽሐፍ ይሆናል ማለት ነው ኦኬ ወደዚህ ላንበብላችሁ ከዛ ሶ ስ ሴ ሳ ሲ ሱ ሰ ኦኬ አሁን እዚህ ላይ ምናልባት ግራ እንዳትጋቡ ይቺ እግር የወጣችሁ በውጭ በኩል ነው እቺ ግን ከመሀል ነው የወጣችሁ ሰባተኛ ፊደልዋ ማለት ነው ነገር ግን እዚህ ላይ ያልተጋጠመ ከመሰላችሁ የእጅ ጽሁፌ ነው ይህን ይመስላል ማለት ነው ከዛ ሶ ስ ሴ ሳ ሲ ሱ ሰ እንላለን ማለት ነው። ኦኬ ከዛ እየዘለን እንጽፋቸዋለን። ከዛ የመጀመሪያ እችን ሰን እንጽፋለን። ከዛ ይችን እንዘላትና ሲን እንጽፋታለን። ሲ እንጽፋለን። ከዛ ሳን እንዘልና ሴን እንጽፋለን ሴን እንጽፋለን ከዛ ስን እንዘልና ሶን እንጽፋለን ማለት ነው። ዛስ ሚንስ አሁን እናንተ ሰሱ ሲ ሳ ሴ ስ ሶ የሚለውን የለመዳችሁትን፣ ልክ ይህኛው ግን አያስኬዳችሁም። ለምን? የተዘለለውን አታነቡትም። ስለዚህ እያስተዋላችሁ እንድታነቡ ያደርጋችኋል። ሰ ሲ ሴ ሶ ይህን ካላችሁ፣ ሌላኛው አሁን ደግሞ እነዚህን እንዘላለን። ሰን እንዘልና ሱን እንጽፋለን። ሲን እንዘልና ሳን እንጽፋለን። ሴን እንዘልና ስን እንጽፋለን። ሶን እንዘላለን ማለት ነው። ስለዚህ አሁንም ቢሆን ሰ አትሉም፣ ሱ ሲ አትሉም፣ ሳ ሴ አትሉም፣ ስ ከዛ ሶ አትሉም ማለት ነው። ምክንያቱም ከላይኛው ብላችሁታል ማለት ነው። በዚህ መሰረት ነው እንግዲህ ስታነቡ። በጣም ብዙ ልጆች በጣም አመስግነውን፣ በጣም በአጭር ጊዜ እንዲያነቡ ያገዛቸው እንደዚህ እያነበቡ ነው ማለት ነው። በእርግጥ የራሳችሁን ሙድም ደግሞ ጨምራችሁበት በራሳችሁ መንገድም ብቻ፣ ምንድነው አንድ ማይካድ ሀቅ ምንድነው፣ ሁሌም መሞከር ነው። እናንተን እንድትችሉ እንድታነቡ፣ እንድጽፉ ሊያደርጋቸው የሚችለው ሁሌም መሞከር ስትችሉ ነው ማለት ነው። ስለዚህ ሙከራችሁን ማቋረጥ የለባችሁም። ቢያንስ ለአንድ ወር በተከታታይ በደንብ ማጥናት ከቻላችሁ በምትፈልጉት ደረጃ መጻፍና ማንበብ ትችላላችሁ፣ የምትፈልጉትን ነገር ማለት ነው። ከባድ የሚባል ጽሑፍ አይኖርም ማለት ነው። ኦኬ። ይህን ካልን እንግዲህ የመጨረሻው እንትናችን ምንድን ነው? አሁን ይቀራል ቃላት መመስረት ነው ማለት ነው። ኦኬ፣ ቃላት እንዴት ነው የምንመሰርተው? ሰ በሚለው ለምሳሌ ሰ፣ ሰው። ሰ፣ ሰው። እሺ ሰው ሰማ፣ ሰማ መስማት ማለት ነው አይደለ? ሰማ ማለት ትችላላችሁ፣ በጆሮ መስማት። እሺ ሰማ። ከዛ ሰራ ማለት ትችላላችሁ፣ ሰራ ማለት ትችላላችሁ። ሰራ። ከዛ ሰጠ ማለትም ትችላላችሁ። ሰጠ። እሺ ተዘቅዝቃ ነው የምትመስለው ጠ ማለት ነው። ሰጠ ማለት ትችላላችሁ ኦኬ፣ በሰ እነዚህን ካየን አሁን ደግሞ በሱ እናያለን ማለት ነው። በሱ ደግሞ እሱ ማለት ትችላላችሁ። እሱ አንዳንዴ በሁለተኛ ፊደል ማለት ነው። አንደኛዋ ላይ እነች ይች፣ ሁለተኛዋ ሱ። እሱ ማለት ትችላላችሁ። ከዛ ሱሪ ማለት ትችላላችሁ። በመጀመሪያ ሲሆን ደግሞ ሱሪ ሱሪ ማለት ትችላላችሁ። ከዛ በሱ ማለት ትችላላችሁ። በሱ በ በሱ በሱ በሱ ማለት ትችላለች። በሱ ማለት መቅደድ ማለት ነው፣ መብሳት። ስለዚህ በሱ ማለት ትችላላችሁ ማለት ነው። እንግዲህ እነዚህን ካየን ሌላኛው ምንድነው የሚሆነው? በሲ መመስረት ነው ማለት ነው። በሲ ስንመሰረት ደግሞ ሲሳይ ማለት ትችላላችሁ። ሲ ሳ ይ ሲ ሳ ይ ሲሳይ ማለት ትችላላችሁ። መሲህ ማለት ትችላላችሁ። ከመሃል ስትመጣ ደግሞ መ ሲ ህ መሲህ መሲህ ማለት ትችላላችሁ። ከዛ ሲመት ማለት ትችላላችሁ። ሲ መ ሲመት የሚባለው ሹመት እንደምንለው ሹመት፣ ወይም ደግሞ ሲመት። ከዛ ሲሳይ ብለናል። ሲባጎ ማለትም ትችላላችሁ። ሲባጎ ማለት ትችላላችሁ ማለት ነው። ኦኬ። እንግዲህ እነዚህን ካልኳችሁ፣ እሺ በሳ እንመሰርታለን። በሳ ስንመሰረት ደግሞ ሳር ማለት ትችላላችሁ። ሳር ሳ ሳር፣ ሳማ፣ ሳማ፣ ሳማ ማለት የአረም አይነት ነው። ይለባለባል መንካት አትችሉ ማለት ነው። ሳማ እንለዋለን። ኦኬ ሳማ፣ ሳመ ማለት ይቻላል። ሳመ፣ ሳመ ማለት ትችላላችሁ። ሳበ ማለትም ትችላላችሁ። ሳበ ኦኬ፣ ሳብ ይሆናል። በእርግጥ ሳብም ይሆናል፣ ሳበ ብትሉት እንዳልኳችሁ ሳ በ ማለት ትችላላችሁ፣ ጎተተ ማለት ነው። ኦኬ እነዚህን ካየን ሌላኛው ምንድነው ነው የሚሆነው? በሴ ነው የሚሆነው። ሴ በሚለው እዚህ ላይ ብዙ ቃል ላይ ኖር ይችላል። ሴት፣ ሴት ማለት ትችላላችሁ። ከዛ ለምሳሌ ልብሴ ማለት ትችላለሁ። ልብሴ፣ ልብሴ፣ ልብሴ ልብሴ ማለት እችላለሁ። ነፍሴ ማለት ችላ ነፍሴ ማለት ትችላላችሁ። ነፍሴ ነ አንዳንዴ በመጨረሻም ባይሆን በመጀመሪያም ባይሆን በመጨረሻ መምጣት ትችላለች ማለት ነው። ሴት፣ ልብሴ፣ ነፍሴ ነፍሴ እያላችሁ መመስረት ትችላላችሁ ማለት ነው። ጉርሴ፣ ቁርሴ ያላችሁ ለምሳሌ ቁርሴ ቁርሴ ቁርሴ ማለት ትችላላችሁ ማለት ነው። ኦኬ እንግዲህ በስንት ነው የመሰረትነን? አንድ ሁለት ሶስት አራት አምስት። በአምስቱ መስርተናል። ማነው የቀረብህ? እነዚህም ሁለቱ ቀርተውናል ማለት ነው። ሁለቱን ደግሞ እዚህ ላይ እናጥፋና እንደገና መስራት እንችላለን። ኦኬ ሶስተኛዋ እዚህ ላይ እናጥፋና፣ እሺ ስ በሚለው ስዕል ማለት ትችላላችሁ። ስዕል ስዕል ስ እል ስእል ስእል በስ ማለት ነው። ኦኬ ስስት ማለት ትችላላችሁ። ስ ስት ስስት ሁለቴ አንዱን ፊደል ሁለቴ በመጻፍ ማለት ነው። ስስት ማለት ትችላላችሁ። ህብስት ማለትም ትችላላችሁ። ህብስት ህብስት ህብስት ህብስት ስትሉ ከመሃል ማለት ነው። ከመሃል መምጣት ይችላል። ከዛ ሶስት በምትሉ ጊዜ ራሱ ሶ ስት ከመሃል መጣለች። ሶስት በምትሉ ጊዜ መጣለች ማለት ነው። እንግዲህ ማንም የመጨረሻ ፊደላችን ሶ ወይም ደግሞ ሰባተኛ ፊደሉ እዚ ላይ እንመሰርተዋለን። ኦኬ እዚ ላይ ሰባተኛ ፊደል ሶስት ማለት ትችላላችሁ ሶ so, uh, ኦኬ ሶ ስ ት ሶ ስ ት አሁን እዚህ ጋር የሶስት እዚህ ላይ ምጽፍ ያለው አይደለ? እዚህ ላይ ማስተላለፊ የፈለግኩት ስ ምትለዋን ነው። ከዚህ ጋር ደግሞ ሶ ምትለዋን ነው ማሳየት የፈለግኩት ማለት ነው። ኦኬ ሶስት ማለት ትችላላችሁ። ከዚ ከዛ ሶ ሶላት ሙስሊሞች ከሆናችሁ ሶላት የሚሉት ስግደት ማለት ይመስለኛል። ሶ ሶ ላት ሶላት ማለት ይቻላል። ሶላት ማለት ትችላላችሁ። ኦኬ በሶ ነው የቀረን ሶ ሶ ስ ስን ይችኛው አልጠቀም ሶ ስ ት ሶስት ማለት ትችላላችሁ። ሌላኛው ሶላት ያው ሙስሊሞች ለስግደት ማለት ይመስለኛል ሶላት ሶ ላ ት ሶላት ማለት ትችላላችሁ። ከዛ ሶምሶማ ማለት ትችላላችሁ። ሶም ሶማ ሶም ሶማ ማለት ትችላላችሁ። በቃ እነዚህን ካልኩኝ እናንተ ደግሞ ጨምሩበት። አንዳንዴ ያው እኔ ለጊዜው ያልመጡ ሊቃላቶች ካሉ እናንተ ትጨምሩባታላችሁ ማለት ነው። ኦኬ እንግዲህ በዛሬ ትምህርታችን እነዚህን ከቀኝ ወደ ግራና ከግራ ወደ ቀኝ አንብበናል። ከዚህ ደግሞ እነዚህን ስናነብ ወደዛና ወደዚያ አንብበናል። ይህንን በተመሳሳይ ከዛ ደግሞ እነዚህን ቃላቶች መስርተን ለማንበብ ሞክረናል ማለት ነው። እንግዲህ ውሻ በቀደደው ጅብ ይገባበታል ይባላል የለ። ስለዚህ እናንተ ደግሞ በዚህ ተመስርታችሁ ደግሞ በጣም በርካታ እንትኖችን፣ ቃላቶችን እየመሰረታችሁ መለማመድ ይኖርባችኋል ማለት ነው። እንግዲህ ይህ አምስተኛ ቪዲዮአችን ነው። በስድስተኛ ቪዲዮአችን ነገ እስከምንገናኝ የነገ የነገሰው ይበላል ትምህርታችሁን ይግለጽላችሁ። እስከ ስለተከታተልን በጣም ስለተከታተላችሁ በጣም ደስ ብሎኛል። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።